አብዮትን ኮስችን ከሚያደርጉ ሰዎች መካከል አንዱ እኔ ነኝ። ለተማሪዎችም ሳስተምር ዩኒቨርሲቲ ትውልዱን ወቅሼ ራሴን ፍሮንት ላይ አምጥቼ አንባቢ ናቸው ምናምን ያሉ ነው ብዙ ይህን አታድምቁት። የተነበበ ሁሉ ኮምፕሬንድ ይደረጋል ወይ አንዱ እሱ ነው። በኮንቴክስት ነው ወይ ያነበብ ነው፣ በኦብጀክቲቭ ነው ወይ ያነበብ ነው የሚሉ ጥያቄዎች ሁሉ አሉ። የኃይለ ስላሴ መንግስት በኢትዮጵያ 1953 ኩዴታው መጣ። ሀያ ዓመት አልሞላም። ይሄንን አናላይዝስ ተደርጓል ወይ? በዛ ጊዜ የነበሩ ተራማጆች ይሄን አናላይዝ አድርገውታል ወይ? አፍሪካ በቅኝ ግዛት ነው የተሰራው። እኛ በራሳችን ነው ራሳችን የሰራ ነው። በጦርነት የወደመ ሀገር ነው። ንጉሱ ለማንሳት የሞከሩት ለዚህ ክሬዲት የሰጠ የለም። ዛሬ የምንኮራበት አየር ነው። አየር መንገድ፣ ባህር ኃይልም፣ አውራ ጎዳና ያልተቋቋመ ነገር የለም። ኢንጀስት ናይንቲን ይርስ ፕላስ ሰቨን መንዝስ ያንን አብዮት አክትቤት ማድረግ ራዲካላይዝ ማድረግ ይገባ ነበር ወይ? መሬት አዋጁም በ1945 ንጉሠ ነገሥቱ ህዳር ሶስት ቀን ለእያንዳንዱ ገበሬ የገጠር የከተማ ስራፈት መሬት ተሰጥቶት ከአንድ ሄክታር ጀምሮ ለተጋ እስከ 20 ሄክታር ድረስ እንዲወስድ፣ ደጃዝ ናቸው ሰማያትን ጠርታቸው ቢሆን ኖሮ ዛሬ ሺ ኩድ ሀቭ ደሊቨርድ ኳይት አ ሎት ኦፍ ቲንግስ ቱ ለር እና ያንን ትውልድ መውቀስ አይቻልም። ያኔ ሁላችንም ዊዝ ኦል ጉድ ኢንቴንሽንስ ነው የተነሳ ነው። ኤክስ ዋይ ዜድ ስም ሳንጠራ በት ጉድ ኢንቴንሽንስ ኢዝ ናት ጋራንቲ ቱ አቺቭ ግሬት ቲንግስ። ዛትስ ዌር ዊ ፌልድ እና ምንድነው ለቀደምንተ የጠየቀው፣ ለወጣቱ ከኛ በታች ላሉት ምንድነው ትምህርቱ? እንዴት ነው ትምህርቱን የሚያገኙት? ምንድነው ልነግራቸው የሚገባው? ፌል አርገናል ነው፣ ሰርተንሊ ፌል አርገናል። ፌል ቢደረግግን ግን ትምህርት አይገኝም ማለት አይደለም። ትምህርት ሊገኝ፣ ያን ትምህርት የሚገኝበትን መንገድ ማሰልጠን ያለብን እኛ ነን። ኤድመንድ በርክን ብንከተል ኖሮ ኤድመንድ በርክ ሶሳይቲ ኢዝ ኤ ሚስቲክ ሊንክ ቢትዊን ፓስት ፕሬዘንት ኤንድ ፊውቸር ይላል። ሶሳይቲ በራሱ እንዲቀየርተውት ራዲካላይዝ ባደረጋችሁት ቁጥር ታይም ሴግመንትስ ፓስት ፕሬዘንት ፊውቸር ብሬክ ያደርጋሉ ይላል። ብሬክ ባደረገው ውስጥ ኢንስቲቱሽንስ እና ትራዲሽንስ ዳይቭ ያደርጋሉ። ታትስ ኤግዛክትሊ ዋት ሀፕንድ ኢን አውር ካንትሪ። እና ያ ትውልድ ግን ስፓርታን በመሆኑ ታሪክ በዚህ ሊዘክረው ይገባል። እንደ ድርጅት እንደ ግለሰብ ሲሮጡ የታጠቁት ሲሮጡ ይፈታል፣ ነው የሆነብን። አሁን እኔ ከዛ ውስጥ ራሴን አውጥቼ የምኮንነውም የለም ይኮነንም የለም። ታሪክ ኢቫሉዌት ያርገው ብለን ነው ልንተው የሚገባው። ጥያቄ የለኝም። ችን ያህል ማለት ነው። በጣም አመሰግናለሁ።